አሽሟጥጭኝ፣ አላግጭኝ፣ ምን ብዬ አላቅ። ሪስፔክት አድርጌሽ ነው፣ አሁንም የማወራሽ ሪስፔክት ባለው መንገድ ነው። ያ ሪስፔክት አድርጌ ነው ማወራሽ፣ ቢቀዝ የዛን ጊዜውን ነገር ስለማስታውስ፣ ስለማረሳ፣ ደነስ ስላልሆንኩ፣ ጭንቅላት ስላለኝ ገባሽ። የዛን ጊዜ የተፈጠረውን ነገር ጭንቅላት ስላለኝ የነበረውን ነገር ያወራነውን፣ ያማከርሽኝን፣ የተመካከርነውን ነገር ስለማረሳ፣ ገባሽ፣ ጭንቅላት ስላለኝ፣ ደደብ ስላልሆንኩ። ክፉ ነገር አልናገርሽም። ኦኬ፣ ለዛ ነው አልናገርሽ እንጂ ወይ አንቺ ፈረችሽ ወይ አንቺ ምን ታመጭብኛለሽ ምናም ብዬ ዓለም ለተናገርሽ ንግግር መልስ ማልሰጥሽ ወይ ዘወይ ምንም አታመጭ። ለተናገርሽ ንግግር መልስ መስጠት ይችላሉ፣ ግን መልስ ማልሰጥሽ የዛን ጊዜውን ነገር ስለማስታውስና ጭንቅላት ውስጥ ስለማስበው በሪስፔክት አሁን እዚህ ጋር የምነግርሽ ማለት ነው። እና have some respect for yourself እና ይሄ ነው ልሽ የምችለው ነገር ስለማስታወስ ነው። ኦኬ ለዛ ነው ይሄን ነው ልልሽ የምችለው። ይሄን ነው ልልሽ የምችለው። በቃ ይሄን ነው ላችሁ የምችለው። እንቁርቴ እንቁርቴ፣ ይሄን ነው ላችሁ እኔ እንቁርቴን ተናግራታለሁ በናገር ተናግረትን ማላቅም ነበረ። ብቻ እንዴት ልበላችሁ፣ በጣም ፑሽ አድርጋኝ ነው መናገር፣ ፈልጊያለም ስድብ ምናምን መሳደብ ፈልጊያለም እና የተፈጠረው እና መልስ ባልስጣችሁ ደግሞ በጣም ምንቃችሁ ሰዎች አላችሁ ከአፋችሁ በሚወጣው ነገርና በቆሻሻ ማንነታችሁ ምንቃችሁ ሰዎች አሉ። እናንተ ስማችሁ ላይቬ፣ የኔ ላይቬ ስማችሁ ብዬ ነው የምትፋብሽ። እታፋብሻለሁ ነው የምልሽ። አንቺን ስምሽን ጠርቼ ላይቬኔ ስምሽን ላውራ ነገሮች አለሁ። እንቁርቲን ብል ማናት ሊያም ብል እንትን አርማን ነው ብል አወራለሁ። ምክንያቱም በቃ ስማች በጣም ዳውን የሆነ ንቀት ስለሌለኝ፣ አንቺ ግን እንዲ ጠፋብሻለሁ። ላይሽ ስጠላሽ፣ ስጠላሽ፣ ስጠላሽ፣ በጣም ጠላሽ፣ በጣም ጠላሽ። ፎሎ አላረግሽም። ፎሎ አረጋ ነበር። ባይዘ ማነው ስሟ

እንደዚህ ታረክሽ ልቀሽ። እንደሴት አያደርግ። አሁን ልክ ነኝ። በጣም እንቁርቴ። በስመ አብ። በምን ተገናኝታችሁ? በምን ተገናኝታችሁ? አንቺ አንቺ፣ መቤቴ። በጣም ሪስፔክት የሚባል ነገር የለኝም ላንቺ። ታስመልሽ እያለሽ ያንቺን እንትን ሳይ ይሄ እንትን ይመጣብኛል። ላስመልስ ነው የምደርሰው። በጣም ዘጊ ነሽ መቤቴ፣ ዘጊ

ሪስፔክት አለኝ እንዳንቺ ጋጠወጥ ልቅ ይሄ ጎዳና መንደሬ አይደለም። ባሽ ሪስፔክት አለኝ ለራሴ በሴትነቴ በጣም መንደር ያንስንሽ አንቺን ብሎ አዲስ አበባ ልጅ ፋራ ሰገጤ ስግጥ ያልሽ ፋራ ሰገጤ አንችላለ የአዲስ አበባ ልጅ ደግሞ እንዳንቺ አንቺ ከየት አባሽ ነው አዲስ አበባ ልጅ? ሆ አንቺ ቆሻሻ! ወይ አታምሪ ወይ አታፍሪ ወይ ስነ ስርዓት የለሽ፣ ወይ ስነ ምግባር የለሽ። ሺ ሰው እ ይረገጣል ኔ እኮ እኔ እኮ ምን ተፈጠረ አሁን መግባቴ ነው። አንድ ደቂቃ ልክት አንድ መናገር ስጀምር አንቺ ከብት አልፈምስ ያለች ነፍስ ማለት አንቺ ነሽ። አልፈምስ ብላሽ፣ በእናትሽ ማሽንሽን ቀይሪ፣ ቆርቆርሽን እያራገብሽ

ነገር ሳልሳደብኩ ባይገርምሽ፣ ብልግና እናትሽ ትበያ ምናምን ሳልልሽ እንደዚህ እየተናገርኩ አንጨረጭርሻለሁ። እንዲ ያወራ አንጨረጭርሻለሁ። ተናጋሪ መልስ ሰጠ። አንድ ሰው ከተናገረኝ የተናገረኝ ሰው መልስ መስጠት ባለብኝ መልስ ስሰጥ፣ ግን እየተሳደብኩ ይሄ ብልግና ነገር ካፌ እየወጣ ምናምን አይደለም። ያ አሻሮ ጠቋራ እንደዚህ ነው መልስልሽ። ንፈራሽ መስሎሽ ከሆነ ማትነትሽን አልፈራሁም። ዝርክርክነትሽን ከቃልሽ ከአፍሽ የሚወጣው ማትጠነቀቂ ቆሻሻነትሽን አልፈራሽ። የሚፈራው አንድ ፈጣሪ ነው፣ ሰው አይፈራም። ይኔማል አንቺ ወተሽ እዚህ ጋር ብትሳደቢ ጥንዚዛ ጥንዝ ብትይ ማለት ምንም አታመጪ፣ ምንም ባለጌ እንደሆንሽ ይታወቅ፣ ባለጌ እንደሆንሽ ስድ እንደሆንሽ ይታወቃል። ሙሉ ቲክቶክ ያውቃዋል። ባለጌነትሽ፣ ስድነትሽ ወተሻውን ነገር እናትሽ ትበትሽ። እንዴት ይሁን እናትሽ እንደዚህ ገብታ፣ እንደዚህ ገብታ በይ። ምንም አታመጪ፣ ምንም አታመጪ። ጥሩራ ኢንዚዛ ለፍለፊ ነገር ግቢና አስለፈልፍሻለሁ። እንደዚህ እያልኩ ነው ማስለፈልፍሽ። ቅናተኛ፣ ምቀኛ፣ ምቀኛ፣ ቅናተኛ ትገኛለሽ። ነሽ ምቀኛ ነሽ። ቢከዚ አላቀሽ ነው አላቅሽም። ሳላቅሽ ነው የመጣሽብኝ። ትቀኝ ስለምትቀኝ አንቺ አሜሪካ ውበር እየነዳሽ እማት ኑሪ ኑሮ እኔ ስለምኖር ቀናሽ። ለመኝ የሚሆን ምንም ይሆን ውበር ውበር እየነዳሽ ፀሐይ ላይ እየተንቃቃሽ ባሽ ይኖራሚን ፀሐይ ላይ እየተንቃቃሽ ውበር እየነዳሽ ኑሮሽ ላይፍሽ ተዘብራ አድርጎብሻል። እና እሷ ለምን ቁጭ ብላ አለፈላት? ኦፍኮርስ ቁጭ ነው የሚያልፍልኝ። ፍቅር አዎ

እና ቆሻሻ በግት ቆርቆራም የሚሆነች ሴት ሪከርድ ሚ ፖስት የእኔ ፍሬንድ ሆነ ለእኔ ሼር የሚያደርግልኝ ዛሬ ወዲያው ሼር ሲያደርግልኝ፣ ማነው እንትና፣ ወዲያው ነው ብሎክ ያደረኩት። ይሄ ቁርቁር፣ እነዚህ ቁርቁር፣ ቁርቁር፣ ይቺ መጨረሻ በጣም ምን ዕቃ። በጣም ምጠላት ሴት ናት። በጣም ነው ምጠላት። ኧረን ቁርቲን አደለም። በጣም ነው ምጠላት። በጣም ነው ምታስጠላኝ፣ በጣም ምትቀፈኝ ሰው ናት። እና ስለምጠላት፣ ስለምትቀፈኝ አንድ ሰው የእሷን ሪከርድ አደርጋችሁ ወይ ለእኔ ሼር ካደረጋችሁ ዳይሬክትሊ ብሎክ ነው ማደርጋችሁ። ሜንሽን ያደረገኝ ሰው እንዳለ ፍሬንዴም ሆኖ ማቱታችሁ ሌላ ሰው ሲናገር ምናምን፣ እቺ ግን በጣም ስለምትቀፈኝ ከአፏ የሚወጣው የምታወራው ነገር በጣም ቆሻሻ በክት የሆነ ትል ነገር ስለሆነ ከአፏ የሚወጣው ማየትም መስማትም አልፈልግም። ቆሻሻ ነገር ወደ ቆሻሻ ቦታ ነው የሚጣለው። ዳን ብረንኬት ይ ይሄን ነው ላቸው ዲቦራ ትፈራለች፣ ዲቦራ አትናገርም፣ ዲቦራ እንትን አትልም ብለሽ የምታወሪው የምታወሪ ሰዎች አለምና ከአንቺ አሁን እንዳንቺ እናትሽ እንዴት ሆን እንደዚህ ማለት ከባድ ነው የሚመስልሽ? ከባድ ይመስልሻ? ለአንቺ ከባድ ይመስልሻ? እንደዛ ማውራት እንደ አለሌ ማውራት ከባድ ነው የሚመስልሽ? በጣም ቀላል ነገር እኮ ነው። እውቀት ማንም ሰቶሻ? አለ እንደ አለሌ ማውራት ሲምፕል የሆነ ነገር ነው። በጣም ሲምፕል የሆነ ነገር ግን ስለማልፈልገው ቆሻሻ መባል ስለማልፈልግ ስትዘጋ መባል ስለማልፈልግ ነው። ቃትቻለሁ ቤታ እና